አንቺ ማለት መተሽ በህይወቴ ላይ ህይወቴ ጨመርሽ፣ ማይን ብርሃን ያደረገች የወደፊት የጌታ ልጅ ልቀጣበት አታስቂያት ልጅቷል። የህይወት ተስፋ እንድትሆኝ ጥሩ የቤተሰብ ጥሩ የልጆች እናት እንድትሆኝ ዛሬ በሁለት መቶ አስር ሰው ፊት አንድ ነገር እንድታረጊ እፈልጋለሁ። እኔም ከራሴ ተማክሬ ዛሬ የታገኘኛለች ውጤ አብረን ብዙ መከራዎችን ብዙ ችግሮች የምን መከራ ነው ፍቅር

ቆይ አንዴ፣ ደብል አስሞላ ደብል አመለጣችሁ፣ ጋይቶች ደብል አመለጣችሁ፣ ደብል እንዳያመልጣችሁ ጄሪዬን አግዟል። ያጋጥማል። አንደኛ ቅጣት፣ አንደኛ ቅጣት፣ አንደኛ ቅጣት። እዛ መኪና ፓርኪንግ ማድረግበት እዛ ቦታ ሄደሽ

እኔ እንደ ቀለበት እንድታረግልኝ ነው። አንዱን ቃለ ላርግ። ማረ እሺ፣ ችግር የለውም። ሁለተኛ አንደኛ ቅጣት ወተሽ መኪና ሶስት ሰው አንዳንድ አበባ፣ ሶስት ሰው ሬንጅ ሮቨር፣ ሌላ ሁለት ሰው ሞላ አድርጎ ቶፕል ያለችው ጋይሶች ደብል ነው፣ ደብል ነው፣ ደብል ነው። አግዟት ጄሪዬን፣ አግዟት ጋይስ፣ ደብል ነው። ስኩ ጄሪን አግዟት፣ ጋይሶች ብቻዋን ነች። ከሌለም ኖርማ ነው። ብቻ ሳብሳብ አድርጎ እሺ፣ ቅጣኝ። ደብል ነው ጋ አንደኛ ወቶሽችው የሚይዥ አለሁ። ሁለተኛ ደግሞ አሳዘኝ

ተብረከእኔ ልያየ ቅጣ እጀሪ ሳይሆን እሽ ጄሪ እሽ ቅጣት አለችው። እሺ አንደኛ ቅጣት አንደኛ ቅጣት ደስ እንዳለህ እሺ፣ ደስ እንዳለህ አለች። አንደኛ ቅጣት ዛሬ አበረን ያሳለፍነውን ውሏችንም ሁለተኛ ቅጣት

ናው ዩ ፓርኪንግ ጉድለምን አሁን ትሪፕል ልናገኝ የምንችለው አራት ሰው አንዳንድ አበባ ከሰጠኝነ፣ አራት ሰው አንዳንድ አበባ ካላችሁ ሞክሩ፣ ከሌላችሁ ኖርማል ሁለት ሰው ይቀረኛል። አሚራ ቴንኪ ሞላ። ጅሪ የሞላ አንድ አበባ ብቻ ነው። እሺ ጅሪ፣ አሁን ትሪፕል ነው። ትሪፕል ሙባረቅ ትሪፕል ነው። ሂዱበት ካላችሁ ትሪፕል ነው። ምንም ብትሰጡኝ ሶስት ጥፍ ነው። ሶስት ጥፍ ነው ካላችሁ፣ ሂዱበት ከሌላችሁ ደግሞ አብሽሩ ነው። እሻት ትሪፕል ትሪፕል

ሁለት እጥፍ ነው። የሆነች ነገር ካላችሁ ጣል ጣል አድርጉበት፣ ጨምሩበት፣ ተጋገዙ። ዩ ኤልን አገዙት እንዴ ይመጣልሽ። እኔ ራስ ንገርሻው። እዩን አገዙት። ምን ልቀጣልሽ? ድንብላል አንደኛ ቅጣት በእንግሊዘኛ ጀንጅ ነኝ ን ሁለተኛ ቅጣት መቼ እንደምንጋባ ቆይ፣ ይመጣል ደብል ይመጣል፣ ቦነስ ይመጣል። ገና ነው አስከምችውና ካለሽ እዛ ላይ መታ መታ አድርጊው። አንድ ሺ ካለፈ እንቀጣታለን እ ነው ጄሊን ፎሎ እያደረጋችሁ ኮፕል ያሉትን ፎሎ እያደረጋችሁ አሁን ደብል ነው ብራዘር። አሁን ከፈለክ መሄድ ትችላል። አሁን ሄድበት። አንድ ሺህ ካለፈን እንቀጣታለን። አሁ ቀጠዋለሁ። ቅጣትም አለበት። ጋይስ ደብል ነው። ደብሉ ለቅነት ቀጣል። አንደኛ ቅጣት ደብል ነው ውዴ። አንደኛ ቅጣት። ቴንክ ዩ ዩዘር ጌኔ ፍቅር። ቴንክ ዩ ሶ ማች

ወይ አመለሰችን፣ ተሸነነው። ቅጣቴን እያስጠፋብኝ ነው። ቴንክ ዩ ብራዘር። አንድ መንያን ልዩነቱ፣ አንድ መንያን ልዩነት ያመጣል። ኧረ አግዙት፣ ጄሪንም አግዟት። በህግ አምለተው፣ የቅጣ ሊደራረብብ ነው። ተቀጣኝ። ባሌ ምን ሆነ ነው? እሺ